መጎብኘት ትችላላችሁ። ዲኤም ሲሪል ስቴት። የመጀመሪያ ልጃቸውን አግኝተው በእጅጉ የተደሰቱት አዲስ ተጋቢ ወጣት ጥንዶች ህፃኗን በልዩ ፍቅር እየተንከባከቡ ቢቆዩም ገና በሰባት ወሯ አንገቷ ላይ የሚያሳክክ ህብጠት ስለወጣባትና በተደጋጋሚ አንገቷን ስትዋጭር የተመለከቱት ወላጆቿ በቅድሚያ የተለመደ የትንኝ ንክሻ ሊሆን ይችላል ብለው አስበው ነበር። ይሁን እንጂ ከተወሰነ ጊዜ በኋላ እብጠቱ እየጨመረና ልጃቸው ለቅሶና መነጫነጯ ሲበዛ ጊዜ የሕክምና ባለሙያዎች አይተው መፍትሄ ይሰጧት ዘንድ በፍጥነት ወደ ሆስፒታል ይዘዋት ሄዱ። እዚያም ሐኪሞቹ አስፈላጊውን ምርመራ ሁሉ አድርገው ሲያወቁ መድኃኒቶችንም ቢሰጧትም ችግሯ ለውጥ ከማምጣት ይልቅ እየተባባሰ መጣ። ለመጨረሻም የተለያዩ የህፃናት ስፔሻሊስት ሐኪሞች ጭምር ተረባርበው ካዩት በኋላ እባጩን ከፍተው ሲመለከቱ በውስጡ ያገኙት ነገር ፈጽሞ ያልጠበቁትና ከዚህ በፊት አይተውትና ሰምተው የማያውቁት በመሆኑ ከፍተኛ መደነቅና መደናገጥ ውስጥ ገቡ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። አሮንና ኤማ የተባሉ በአፍሪካ ሁቺ ሰን ካንሳስ ግዛት ውስጥ ነዋሪ የሆኑት በቅርብ ትዳር የመሰረቱት ጥንዶች የመጀመሪያ ሴት ልጃቸውን ሲያገኙ ማያ የሚል ስም አውጥተውላት ለሰባት ወራት ያክል አስደሳች የወላጅነት ቁርኝት ፈጥረው ህፃኗን እየተንከባከቡ በስስት ማሳደጋቸውን ቀጥለው ድንገት ግን ምክንያቱ በውል ያልታወቀ የሆነ እብጠት ከማያ መንጋጋ በታች ተከሰተ። ወላጆቿ ህፃኗ አንዳንዴ ምቾት ልሰማ እያላት ስትበሳጭና አንገቷ አካባቢ ስታክና ቆዳዋን ስትቧጭር እየተመለከቱ መጀመሪያ ላይ የትንኝ ንክሻ ብቻ መስሏቸው በእጃቸው እያሹላትና እየሳሟት ያልፉ ነበር። ነገር ግን ብዙም ሳይቆዩ ልጅቷን እንዲህ በተደጋጋሚ የሚያስጨንቃት ነገር ልክ እነሱ እንዳሰቡት የትንኝ ንክሻ የፈጠረው ቀላልና የተለመደ እብጠት እንዳልሆነ ግልጽ ሲሆንላቸው፣ እናቷ ኤማ ጊዜ ሳታጠፋ በፍጥነት በሁቺንሰን ክልል ወደሚገኝ የሕክምና ማዕከል ወሰደቻት። የሆስፒታሉ ዶክተሮችም በጥንቃቄ ምርመራ አድርገውላት ሲያበቁ በቅድሚያ እብጠቱን ለመግታትና ኢንፌክሽኖችን ለመታገዝ አንቲባዮቲክ መድኃኒቶችን ሰጥተዋት ወደ ቤታቸው ሲመለሱ ወላጆቿ አሮንና ኤማ በዚህ ውጤት መፍትሄ እንደሚያገኙ ተስፋ አድርገዋል። እናም ይህ በህፃናት ላይ የተለመደ ነገር ነው ብለው እያስቡ ይህች በስስት የሚመለከቷትን የመጀመሪያ ልጃቸውን ቀን ከሌሊት ሁኔታዋን ይከታተሉ ስለነበረ ቀናቶች ባለፉ ቁጥር ችግሩ እየተባባሰ ሄደ እንጂ መቀነስ አለማሳየቱን ወላጆቿ በሚገባ ተገነዘቡ። ከመንጋጋዋ በታች ያለው እብጠት በጣም አድጎ በመታየቱ አሁን አንድ የሆነ ከባድ ስህተት እንደተፈጠረ ወላጆቿ በመረዳታቸው ጉዳዩ ምንድን ነው ለማለት ማያን ዳግም ወደ ሆስፒታል ወሰዷት እና በአሁኑ ምርመራ በቦታው ላይ ኢንፌክሽን እንዳለ ሐኪሞች ተናገሩ ነጭ የደም ሴሏና የተፈጠረው ኢንፌክሽን በሰውነቷ ውስጥ በሚያደርጉት የእርስ በርስ ግብግብ የተነሳ በአጭር ጊዜ ውስጥና በአስደንጋጭ ሁኔታ እባጩ እድገት እያሳየ ፊቷ ላይ እንደ ተራራ የመሰለ እብጠት ፈጥሮ ስለነበረ ያ ደግሞ ለዚህች ለጋ ሕፃን ምንም ምቾት የማይሰጥ እንዲሁም የማትችለውን ህመም የሚፈጥርባት ነበር። እብጠቱ ከፊሉ በጉንጯ ላይ ሌላው መንጋጋ ስርና፣ ከዚያም አልፎ አንገቱ አካባቢም የተዘረጋ በመሆኑ ማንም ሰው በማይክደው መልኩ አስፈሪና እንግዳ የሆነ ነገር በመሆኑ ዶክተሮቹ ከፍተኛ የንጽህና መመሪያዎችን በመከተል የዚህን ምስጢራዊ ህመም መነሻና የተፈጠረውን ለውጥ በጥንቃቄ ማየት ጀመሩ። ዶክተሮቹ በየጥቂት ሰዓታት ልዩነት ከእብጠቱ ቦታ ላይ ፈሳሾችን በመውሰድና ተጨማሪ አንቲባዮቲክ መድኃኒቶችን በትጋት መሰጠታቸውን ቀጥለው፣ ጎን ለጎን ደግሞ የዚህን አስገራሚ ሁኔታ መንሴ ምንነት ለማወቅ በንቃት ልጅቷን ይከታተሉ ያዙ። በእርግጥም በሆስፒታል ውስጥ ያሉ ባለሙያዎች በሙሉ ለማያ በሚደረግላት የህክምና ክትትል ላይ የሚሳተፉና ክስተቱም ቀልባቸውን የሳበ ነገር ሆኖባቸዋል። እናም በዚህ ምስጢሩ ባልተፈታ የህክምና ሂደት ውስጥ ጥቂት ቀናቶች እያለፉ ሲሆን ወላጆቿ አሮን እና ኢማ በጭንቀት ተሞልተውና ምንም ማድረግ በማይችሉበት ሁኔታ ላይ ሆነው የሚሆነውን ሲመለከቱ፣ ወዲህ ደግሞ የህክምና ባለሙያዎች ጉዳዩን መፍታት ሳይችሉ በምርመራ ብቻ ጊዜያት ይነግዱ ቀጥለዋል። ይህ እብጠት ምን ሊሆን ይችላል? በምን ምክንያት እስተከሰተ የሚሉት ጥያቄዎች በህክምና ባለሙያዎችና በማያ እናትና አባት አምሮ ውስጥ ሲብላላ የቆየ ሲሆን፣ በተለይ ወላጆቿ ከዚህ በፊት በአሰቃቂ ሁኔታ ልጆቻቸውን በሞት ያጡበት አስፈሪ ታሪኮችን ሰምተውም አይተውም ነበርና በጭንቀት ተሞልተው መልካም ነገር ይመጣላቸው ዘንድ ተስፋ አድርገው እጃቸውን አንስተው ይጸልዩ ጀመር። ከዶክተሮች አንዱ ሌላ ምርመራ ባደረገበት ወቅት እንደተናገረው እንደ ብጉር መሰለ ብጠቶች ሲከሰቱ ማሳከክ ሙሉ በሙሉ የተለመደ ነገር ነው። እናም የሁሉም ሰው አካል በተአምራዊ ሁኔታ የተጎዱትን ቁስሎች በአዲስ መልክ ለመተካት ሲሞክር ፈሳሽ መያዙ የሚጠበቅ ነገር ነው ብሏል። ነገር ግን ዶክተሮቹ የተፈጠረውን ፈሳሽ ለማስወገድ እብጠቱን ከበፊቱ በሰፋ መልኩ እንዲከፍቱ ስላስገደዳቸውና ያንን ሕክምና በሚሰጡበት ወቅትም ምናልባት ሊያገኙት የሚችሉት አንዳች አዲስ ነገር ሊኖር ይችላል ብለው ስላሰቡ የማወቅ ጉጉታቸው ኑሮ ሕክምናውን ለመተግበር ተዘጋጁ። የዶክተሮች ፍላጎት የበለጠ እንዲነሳሳ ያደረገው ህክምና ከመጀመሩ በፊት ነርሶች መሳሪያዎቹን በከፍተኛ ሁኔታ ማጽዳታቸውን አረጋገጡና ለአሮርና ለኤማ ስለ ህክምናው ሲነግሯቸው ዶክተሩ የሚያደርገውን የሚያውቅ ጎበዝና ደግ እንዲሁም ተግባቢ ባለሙያ መሆኑን ስለሚያውቁ ምንም አልተጨነቁም ነበር። ነገር ግን ይህ ቀላል ስራ ከወትሮ በተለየ ረጅም ጊዜ የሚወስድበት ሁኔታ የሚኖር ስለመሰለው አካባቢውን በትኩረት እያጠና እንዲሁም ወረቀት አዘጋጅቶ ጥቂት ማስታወሻዎችን እየወሰደ ቆየና፣ ወደ ህክምናው ሲመለስ በተደጋጋሚ በማከክ ምክንያት ከተፈጠረው ሰንበር መሰል ምልክት አቅራቢያ ቀጭን፣ ወፍራም የተደራረበ ክር የሚመስል ነገር ተመለከተ። ይህ የህክምና መሳሪያ ወይም እብጠትን ለማስወገድ የሚረዳ እቃ ሳይሆን ሌላ ለጊዜው ምንነቱን ያልተረዱት ነገር ሲሆን ምን እንደሆነ በውል ባለማወቃቸው ምርመራቸውን አጠናክረው ሲቀጥሉ ማያም ሳትነጨነጭና ሳትናደድ ዝም ብላ ስለነበረ ለህክምናዋ መች ሁኔታን ቢፈጥርላቸውም፣ አልፎ አልፎ ግን የለመዱት እጆቿ ወደ ቦታው እየሰነዘረች ለማከክ ስትሞክር ያ ደግሞ ትኩረታቸውን ስለከፋፈለው እጆቿን ከአካባቢው ያርቁ ነበር። ባለሙያዎቹ ምንነቱ ገና ስላልታወቀ በልጅቷ ላይ የሆነ ጉዳት እንዳያደርሱ በመስጋታቸው ያንን የሚረብሽ ነገር ቀድሞ መንካት አልፈለጉምና እርስ በርሳቸው መወያየቱን የመረጡ ሲሆን ቆይተው ግን ቦታውን በሰፊው ከፍቶ ለማየት በመወሰናቸው ህክምናውን ለአሮንና ለይማ ሲነግሯቸው መጀመሪያ ላይ ለመቀበል ቢያመነቱም በመጨረሻ ግን ዶክተሩ የሚያደርገውን ነገር ሁሉ በትግስት ለመጠበቅ ወሰኑና መፍትሄ እንደሚያገኙ ተስፋ ሲያደርጉ ዶክተሩም ደስተኛ ሆኖ ወደ ስራው ተመለሰ። ነገሩ ከባድ ቢሆንም ለጥያቄዎቻቸው ሁሉ መልስ በቅርቡ እንደሚያገኙ የገመቱት የማያ ወላጆች በጸሎት ላይ ብቻ ሲያተኩሩ የህክምና ባለሙያዎቹም ህክምናውን ማቀላጠፍ ያዙ። ብዙ ጥያቄዎችን ስታብሰለስል ከቆዩት የህፃናት ስፔሻሊስት ሐኪሞች አንዷ ያበጠውን አካባቢ በጣቷ ገነካካች፣ ጥቂት ዝም አለችና ወደ ወላጆቿ ጋር ሄዳ ምናልባት በዚያ አካባቢ የተደረገባት ነገር እንዳለ የሚያውቁ ከሆነ ጠየቀቻቸው።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 ዶክተሮቹ ቦታውን ከፍተው በቅድሚያ ፈሳሹን አስወግደው ቀጥሎም እየጠራረጉ ካጸዱት በኋላ በውስጡ አንድ እንግዳ ነገር ሲያገኙ ዋናው የህፃናት ሐኪም ምንም ጊዜ ሳያጠፋ ጓንት በመልበስ በአዱን ክስተት እስከ ወዲያኛው ለመገላገል ሲራወጥ በቦታው የነበሩት ረዳት ሐኪሞችና ነርሶች አእምሯቸው በህፃኑ አንገት አካባቢ ያለውና ምቾት ሲነሳት የነበረውን ነገር ምን ይሆን ብለው በማሰብ ሲወጠር ስፔሻሊስት ሐኪሙ ችግሩን ለመፍታት ሲቃረብ እና ነገርየውን በጥንቃቄ ለማውጣት ሲሞክር ሁሉም ሰው በጭንቀት ትንፋሹን ይዞ ይጠባበቅ ነበር። በመጨረሻም የህፃናት ስፔሻሊስት ሐኪሙ ጓንት የለበሰ እጅ ላይ ያለውን ነገር ያዩት ሁሉም ባለሙያዎች የድንጋጤና በእጅጉ የመደነቅ ስሜት እየተሰማቸው የገዛ አይናቸውን ባለማመን ጭፍን ግልጥ እያደረጉ ሲቃኙት ይህ ያልተጠበቀው ነገር ሁለት ኢንች ርዝመት ያለው ጥቁርና ነጭ ላባ መሆኑ ተረጋገጠ። ቀጥሎም ባለሙያዎቹ በግራ መጋባት ስሜትና ድንጋጤ ውስጥ ሆነው እያሉ፣ ይህ ላባ እንዴት፣ ለምንና በምን መልኩ ወደ ህፃኗ ሊያውም ስስ ወደ ሆነው የአካሏ ክፍል ውስጥ ሊገባ ቻለ የሚል ጥያቄ አንስተው ለመረዳት ሲሞክሩ ክስተቱ ተፈጥሯዊ ነገር ሊሆን እንደማይችል በቅድሚያ ያሰቡ እናም ይህ የሆነው በሰማያዊ ምንጭ ምክንያት አለመሆኑ በመታመኑ አሮንና እና የማግራ ቢጋቡም አንድ ወሳኝ ክስተትን ግን እንዲያስቡ ያደረጋቸው ሲሆን እሱም በመጨረሻ መልሱን የሚሰጥ ይመስላል። ነገሩ እንዲ ነው። ማያ ከተወለደችበት ጊዜ ጀምሮ እስካሁን ድረስ ስትንተራ ሰው የነበረው ትራስ ከላባ የተሰራ ስለነበረ ይህች ምኑንም የማታውቀው ትንሽ ልጅ ወላጆቿ ባልነበሩበት ሰዓት አሁን ከሰውነቷ ውስጥ የተወሰደውን ላባ ውጣው በጉሮሮ ጎን በኩል ተሰንቅሮ ነው የሚል እውነታው የቀረበ ግምት በቤተሰቦቿ ተሰጥቶ በአብዛኛው ሰዎች እሳቤ እምነትን አግኝቷል። በአንገት ስር ያበጠው ነገር በጣም ያልተለመደና ዶክተሮቹ ከዚህ ቀደም አይተውት የማያውቁት አስገራሚ ክስተት ሆኖ ሲመዘገብ ህፃኗ ማያም ህመሟን ተቋቁማ እዚህ ከደረሰች በኋላም ችግሯን እስከወዲያኛው የቀረፈውን ሕክምና በሚገባ ተከታትላ በጥሩ የጤንነት ሁኔታ ላይ ትገኛለች። ገጠመኙም ህይወት በድንገት እንደዚህ ያሉ ያልተጠበቁ ነገሮች ውስጥ ሊከት እንደሚችል ያስገነዘበ ሲሆን፣ ነገር ግን እምነት፣ ፍቅርና የዘመናዊ የህክምና እውቀት እንግዳ ቢሆኑም እንኳ ሚስጥራትን ሊገልጥ እንደሚችል ማስተማመኛ ሰጥቷል። የማያ ወላጆች አሮንና ኢማም ከዚያ አስገራሚና የረሴ ልምዳቸው በመነሳት ልጃቸው ማያን በተለየ ትኩረት ለመጠበቅና ለመንከባከብ የነበራቸውን ቁርጠኝነት በማጠናከር ቤተሰባዊ አብሮነታቸውን ቀጥለዋል። እዚህ ላይ አበቃን። ቸር ቆዩልን።